ከዜቲቭ ቻናል ቤተሰቦች ሰዎች እንደምን አላችሁ? ይህ የተከዜቲቭ የቀጥታ ስርጭታችን ነው። ብሯትና ክብሯን። ይህ የተከዜቲቭ የቀጥታ ስርጭት ነው። ብሯትና ክብሯን። ይህ የተከዜቲቭ የቀጥታ ስርጭት ነው። በቅድሚያ ዛሬ በምንጃር ሸንኮራ አካባቢ የቅድስት ድንግል ማርያም ንግሸን በዓል ለማክበር የተሰበሰቡም ምዕመናን ድልድይ መደር መደርመሱ ምክንያት የሀያ ሰዎች ህይወት አልፏል ሲል ቢቢሲ እና ሌሎች መገናኛ ብዙሃን ዘግበዋል። እግዚአብሔር አምላክ ነብሳቸውን በአጸደ ገነት ያስቀምጥ። እንደዚህ አይነት ነገሮች በተደጋጋሚ ይታያሉ። የትራፊክ አደጋ፣ የተለያዩ በጎርፍ በጥንቃቄ ጉድለት ውድና መተኪያ የሌለው የሰው ልጅ ህይወት ሲያልፍ ይታያል እና እንደዚህ አይነት ነገሮች ጥንቃቄ ቢደረግ መልካም ነው ለማለት እወዳለሁ። ይህ የተከዜ ትዩብ የቀጥታ ስርጭት ነው። እንኳን ለበዓሉ፣ ለግሸን ባላ ላደረሳችሁ የሚመለከታችሁ ክብሯትና ክብሯን ስርጭታችን ከዚህ ደቂቃ ጀምሮ ማስደመጥ እንጀምራለን። አዲስ አበባ ሰማይ ስር ምንም እንኳ ጥቅምት ቢሆንም ብርዱ አልተቻለም። እስኪ ጃኬት ነገር ደረብ እናድርግ ለዲስ ን ጀንትልሜን ደሲኤዝ ተከዜ ቲዩቭ ኢንተርናሽናል ቲዩቭ ሶ ቱዳይ፣ አንዳንድ ጉዳዮችን እያነሳን እናወራለን። ስለ እናፈቃችሁን ያው በበዛት ቪዲዮ በመስራት ዜናዎች በመስራት ለማሳለፍ ነበር አላማዬ። ነገር ግን ደግሞ ቤተሰብ እናፈቃችሁም እንዴት ናችሁልኝ? ሁሎማን ሁሉ ሰላም ቲ ሲስ ተከዜ ትዩብ ቻናል ዛት ሜንሊ ፎከስ አባውት ፕሮሞት ኢትዮጵያን ክልቸር ኤዲኬሽን ኤን ሶ ኦን። አድማጮቻችን፣ ተመልካቾቻችን ገባ ገባበሉ ገባ ገባበሉ ገባ ገባበሉ ታብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ይህ የተከዜ ትዩብ የቀጥታ

ምን ለማለት ፈልጌ ይሄ እንግሊዘኛ አስቸገርኩ፣ አይደለም አስቸገርኩ ተውተህ ብዬ ነበር። ኮሜንት ተሰጠኝ ነበር እና በአጠቃላይ እንግዲህ ባሉ የሰላም የጤና የፍቅር የደስታ ሁን ክብሯትና ክብሯን እየተከዜ ትዩብ የቀጥታ ስርጭታችን ነው። ዛሬ እንግዲህ የተለያዩ ጉዳዮችን እየዳሰስ እንቆያለን። ከእናንተ ከአድማጭ ቤተሰቦች ጋር እንደማመራለን፣ ቤተሰብ እንሆናለን። ላይክ ሸር እናደርጋለን፣ ስለ ዩቲዩብም እናወራለን። እንግዲህ የዩቲዩብ ቻናል መቼ ተጀመረ እንዴት ተጀመረ የሚለውን ባክግራውንድ ለማውራት ቢከብድም፣ በአሁኑ ሰዓት ነገር ግን በአሁኑ ሰዓት በርካታ ሰዎች ዩቲዩብን ይጠቀማሉ ዩቲዩብን ይጠቀማሉ። በዩቲዩብ መልዕክቶችን ያስተላልፋሉ ክሎታቸውን ችሎታቸውን ያዳብራሉ። ታዲያ አንዳንዶቹ እስከ መቶ ሺህ ሁለት መቶ ሺህ ተከታዮች ሲኖራቸው፣ አንዳንዶቻችን ደግሞ ገና ዘጠኝ አንድ ሰው እየተከተል ነው ይህ ክፍተት እንዴት ተፈጠረ ነው? ምን መደረግ አለበት? እስኪ መላ በሉን። ክብሯትና ክብሯን ትላንት አብራሪ ትላንትና ነው መቼ ነው ቤት እ ምን እያለ ነበረ፣ ዩቲብ እንድሰራ ያነሳሳ ጉዳይ ምንድን ነው የሚል ጥያቄ አቅርቦልኝ ነበር። ዌልካም ማይ ብራዘር፣ ማይ ብራዘር፣ አይ ዲድንት ሪድ ዩር ላንጉጅ ዛት አረቢክ ኦር ኖት፣ ሜይ ቢ አረቢክ። አም ፍሮም ኢትዮጵያ

ገባገባ ገባ በሉ፣ አድማጭ ተመልካቾቼ፣ ቢ ያ እና ስለ ዩቲዩብ እንግዲህ ዩቲዩብ አንዳንዴ ታለንታችን የምናወጣበት ከተለያዩ ዓለም አክሮስ ዘ ወርልድ ግንኙነታችን የምናዳብርበት ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ እና ብዙ ጉዳዮች የሚነሱበት ፕላትፎርም ነው። ብዙ ጊዜ በዩትብ መንደር ነው የምንሽከረከረው። አሁን ሰው በፊት በፊት የሚጠቀምበት ፕላትፎርም ከዩቲዩብ ሊቅ ፌስቡክ ነበረ ፎቶ ምናምን ይለጠፍ ነበር። ከዛ ደግሞ የተለያዩ ማህበራዊ ኢኮኖሚ፣ ፖለቲካዊ ጉዳዮች ይተነተናሉ፣ ስለ ፍቅር፣ ስለ ትዳር ይወራል። አሁን ሰው ወደ ቲክቶክ ሽፍት አድርጓል። ሀያት ቲዩብ፣ ሰላም፣ እንዴት ነሽትነት ተርጎሚልኝ፣ እየሰመሽኝ ነው። ሳሙዋን የጻፈው ምንድን ነው ያለኝ? አነው፣ ሁሉ ሰላም አነው። አነው ግን ምን ማለት ነው? አያትዬ ሁሌ እንደዚህ ነው ምጽፊ። እንዴት ነሽ ሰላም ነው ማለት ነው አነው እንዴት ነህ እንዴት ነህ ማለት ነው። አለሁልሽ፣ መስገነው ተጠፋፋን። ክብረት ስትልኝ እንኳን ደህና መጣሽ። ታብታብ አድርጌ እንደገና ደግሞ ከቻልሽ ልጁ የጻፈልኝ ተርጉሚልኝ። በአረበኛ ምንድነው የጻፈው ነው? ሚስቴር ነው አይተረጎምም። ክብራትና ክብራን ቤተሰቦች እንደምንሰነበታችሁ እንደምን አላችሁ ለማለት እወዳለሁ። በድጋሚ አሁን ነው መጣ መጣ እያላችሁ ያላችሁ እንግዲህ ተከዜ ይመጣል በጊዜ ሞኒ ከሆነ በኋላ ላይ ላይ ቀነስ አድርገና እንደገና ደግሞ የስራ ወቅት ስለሆነ ሊትል ቢት ወር ቢዚ። እንግዲህ ዩቲብ ብዙ ጥቅም አለው ብዙ ወዳጆችን አማን ነው ብላለች አያት ዩቲብ እንዴት ነሽ ባክሽ ደህና ነሽ ወይ? ብዙ ጥቅም አለው ዘርፈ ብዙ ጥቅም አለው። ዘርፈ ብዙ ጥቅም አለው። ያው ዩቲብ አድካሚ አድካሚም ነው፣ አድካሚ ነው። ከዛ ባለፈ ግን ጥቅምም ጉዳትም አለው ማለት ነው።